ሰላም ጤና ይስጥልን፣ የክንፋን መረጃ ቤተሰቦቻችን፣ የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁ ቆዩ። በቅድሚያም አርዕስተ ዜና በነዳጅ ምርቶች ላይ የተጣለው አጠቃላይ የ30% ግብር በቀጣይ ወር ተግባራዊ እንደሚሆን ተገለጸ። የሳልሳይ ወያኔ ትግራይ ሊቀመንበር መልቀቂያ በማስገባታቸው የአመራር ለውጥ ማድረጉን ፓርቲው አስታወቀ። የበሽታው ምልክት አሳይተው የነበሩ ስድስት ሰዎች ሕይወት አልፏል፣ ነገር ግን በላብራቶሪ ማረጋገጥ የተቻለው የሶስቱን ብቻ መሆኑን የጤና ሚኒስቴር አስታወቀ። ሻዕቢያን እንደማያምኑት ጄኔራል ምግበይ ተናገሩ። ወደ ትግራይ ክልል ገብቶ አጀንዳ የማሰባሰብ ሂደት ለመጀመር እስካሁን ያደረገው ጥረት የሚፈለገውን ውጤት እንዳላመጣ የሀገራዊ ምክክር ኮሚሽኑ ተናገረ። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። ሁሌም መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደወል ምልክቱን በመጫን ጀምሩ። በነዳጅ ምርቶች ላይ የተጣለው አጠቃላይ የ30% ግብር በቀጣይ ወር ተግባራዊ እንደሚሆን ተገለጸ። የኢትዮጵያ መንግስት ለረጅም ጊዜ የዘለቀ የነዳጅ ድጎማ ቀስ በቀስ ለማስወገድ ከሚወስዳቸው ሰፊ የኢኮኖሚ ማሻሻያዎች አንዱ የሆነው አዲስ የግብር አወቃቀር ከሚቀጥለው ወር ጀምሮ ተግባራዊ ሊሆን ነው። ይህ አዲስ እርምጃ በነዳጅ ምርቶች ላይ 15% ተጨማሪ እሴት ታክስ ወይም ቫት እና 15% ኤክሳይዝ ቀረጥ ያካተተ አጠቃላይ 30% ታክስ መጣል ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ ታክሱን መሰብሰብ ይጀምራል። በአዲሱ መመሪያ መሰረት ነዳጅ አቅራቢ ድርጅቱ የ የተሰበሰበውን ግብር ሙሉ ለገቢ ሚኒስቴር ማስገባት ግዴታ ሲሆን መንግስት በዚህም እስከ ታህሳስ 2018 ዓ.ም ድረስ ለቤንዝልና ለናፍጣ መሸጫ ዋጋዎች ሁሉም ሕጋዊ የግብር መጠን ጨምሮ ሙሉ ወጪ የመሸፈን ግብር ላይ ለመድረስ አቅዷል። የገንዘብ ሚኒስቴር ከአዲስ በጀት አመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ ሊያደርግ ማቀዱን ካፒታል ጋዜጣ ከሁለት ወር በፊት መዘገቡ ይታወሳል። ሚኒስቴሩ መስከረም 2018 ዓ.ም አጋማሽ ላይ ባቀረበው አጠቃላይ የዜጎች በጀት ውስጥ በተያያዘው በጀት አመት ተግባራዊ የሚደረጉ የግብር አይነቶች በዝርዝርም አስቀምጦ ነበር። የሳልሳይ ወያኔ ትግራይ ሊቀመንበር መልቀቂያ በማስገባታቸው የአመራር ለውጥ ማድረጉን ፓርቲው አስታወቀ። በትግራይ ክልል የሚንቀሳቀሰው ሳልሳይ ወያኔ ትግራይ ሊቀመንበር አሉላ ኃይሉ ነጋ በፈቃዳቸው ከኃላፊነታቸው መልቀቃቸውን ተከትሎ ከፍተኛ የአመራር ለውጥ መደረጉ ተገለጸ። ፓርቲው ባወጣው መግለጫ በምክትል ሊቀመንበርነትና በሊቀመንበርነት ድርጅቱን ለስድስት ዓመት የመሩት አሉላ ባለፈው ሳምንት በመጨረሻ በተካሄደው አጠቃላይ የአመራር ስብሰባ ላይ መልቀቂያቸውን አቅርበዋል ሲል ገልጿል። አቶ አሉላ መልቀቂያ ማስገባታቸውንም አረጋግጠዋል። አቶ አሉላ አሁን ለተጨማሪ ትግል መዘጋጀት አለብን። በትግራይ ውስጥ ኃላፊነት በፈቃደኝነት መልቀቅ እንደ መደበኛ ነገር መታየትና በፓርቲያችንና በትግራይ ፖለቲካ ውስጥ ባህል እንደሚሆን አምናለሁ ሲሉ በማህበራዊ ትስር ገጻቸው ወይም በፌስቡክ ላይ አስፍረዋል። ስልጣን የስራ ቦታ ነው። ስራ ደግሞ አድካሚ ነው። ስለዚህ ለሌላ ሰው ማስተላለፍ ተገቢ ነው በማለትም አክለዋል። ፓርቲው ባወጣው መግለጫም የአሉላ መልቀቂያ መቀበሉንና ክንፈ ሃዱሽን አዲሱ የሳልሳዩ ወያኔ ትግራይ ሊቀመንበር ሆኖ ተመርጠዋል ብሏል። ወደ ትግራይ ክልል ገብቶ የአጀንዳ የማሰባሰብ ሂደት ለመጀመር እስካሁን ያደረገው ጥረት የሚፈለገው ውጤት እንዳልመጣ የሀገራዊ ምክክር ኮሚሽን ተናገረ። ኮሚሽኑ ይህንን ያለው ካለፈው ህዳር 5 እስከ 7 2018 ዓ ም ድረስ በአዳማ ከተማ ከፖለቲካ ፓርቲዎች አመራሮች ጋር በመከረበት ወቅት ነው። የተሳታፊ ልየታና የአጀንዳ የማሰባሰብ ስራው በማገባደድ ወደ ሀገራዊ ምክክር ጉባኤው ለመሸጋገር የሚያስችሉትን ስራዎች እየከወነ መሆኑን የሚናገረው ኮሚሽኑ በሂደቱ የገጠሙትን ፈተናዎችንም ጠቅሷል። ከችግሮቹ መካከል ቀዳሚ ነው ያለው እስካሁን ድረስ በትግራይ ክልል አጀንዳ የማሰባሰብ ስራዎች አለመጀመራቸውን ነው። የሀገራዊ ምክክር ኮሚሽኑ ኮሚሽነር መላኩ ወልደማርያም ስለዚህ ሲያስረዱ ኮሚሽኑ ከፕሪቶሪያው ስምምነት መፈጸም ማግስት ጀምሮ በትግራይ ክልል እንዴት ስራውን ይሰራ የሚለው ጉዳይ ዙሪያ ከህዋት አመራሮችና ከሌሎች ባለድርሻ አካላት ጋር በተደጋጋሚ ውይይት አድርገዋል ብለዋል። ይሁንና በውይይቶቹ ከህዋት ወገን ከፕሪቶሪያው ስምምነት አተገባበር ጋር የተያያዙ ጥያቄዎች ተነስተውልናል ያሉት ኮሚሽነር መላኩ ጥያቄዎቹ የፌዴራል መንግስቱን የሚመለከት በመሆኑ ለመንግስት አቅርበን ምላሽ እንዲገኝ ግፊት እያደረግን ነው። እስካሁን ችግሩን ባለመፈታታቸው በተያያዘ እቅድ መሰረት ወደ ትግራይ ገብተን አጀንዳ ማሰባሰብ አልቻለም ሲሉም አስረድተዋል። ሌላውና ኮሚሽኑ በስራው ሂደት ገጠመኝ ያለው ችግር የፖለቲካ ፓርቲዎች በተሟላ መልኩ አለመሳተፍ ነው። በሂደቱ በኢትዮጵያ ካሉ የፖለቲካ ፓርቲዎች ሰማኒያ በመቶዎቹ ከኮሚሽኑ ጋር እየሰሩ ቢሆንም ሂደቱን አቋርጠው የወጡ ፓርቲዎችን ለማካተት ጽህፈት ቤት ድረስ በመጥራት እያነጋገረ ነውም ተብሏል። ፓርቲዎቹ ምክክሩን ለቀው ለመውጣታቸው የሚያነሱት ምክንያት የፖለቲካ ነው፣ ጥያቄያቸው ከመንግስት ጋር የተገናኘ ነውም ብሏል ኮሚሽኑ ኮሚሽኑ የገጠሙት ችግሮች ፖለቲካዊ ይዘት ያላቸው በመሆኑ ፖለቲካዊ ውሳኔ የሚፈልጉ ናቸው ያሉት ኮሚሽነር መስፍን አራያ ናቸው። እስካሁን በምክክር ሂደቱ ያልተሳተፉ የታጠቁ ቡድኖችና የፖለቲካ ፓርቲዎች ለማሳተፍ የሚደረገው ጥረት እንደሚቀጥል ያነሱት ዋና ኮሚሽነር በዚህ ዓመት ሀገራዊ ምክክርና ሀገራዊ ምርጫ አጣጥሞ ማስኬድ ያስፈልጋል ብለዋል። የአጀንዳ ቀረጻ ስራውን በማጠናቀቅ ምክክር የሚደረግባቸው አጀንዳዎችን ይፋ ለማድረግ እየሰራ መሆኑንም የሀገራዊ ምክክር ኮሚሽኑ ሲናገር ተሰምቷል። ጀነራል ምግበ ሻዕቢያን አናምነውም ሲሉ ተናገሩ። ከትግራይ ጦር አዛዥ መሃል አንዱ የሆኑት ጀነራል ምግበ ኃይሉ በትላንትና ሁለት የምዕራብ ግንባር የሰራዊት አዛዦች ስብሰባ እንደነበረም ተሰምቷል። ጀነራል ምግቤ በዚህ ስብሰባ ላይ ሻዕቢያን አናምነውም ማለታቸውም ተዘግበዋል። በዚህ ወታደራዊ ስብሰባ የህወት አርሚ 13 አርሚ 17ና የአርሚ 11 ከኮር በላይና የኮር አዛዦች መገኘታቸውም ታውቋል። በስብሰባው ላይ ጀነራሉ በአፋር የመሸጉት የሐራ መሬት ታጣቂዎች እኛን ሊያጠፉ የተነሱ ናቸውና ጠላቶቻችን ናቸው ሲሉ መናገራቸው ዘገባው ጠቅሷል። ከዚህም በተጨማሪ ሻዕቢያ ጋር የተጣመርነው ለፖለቲካ እንጂ አምነነው አይደለም ብለዋል። በስብሰባው ላይ ከተሳተፉት መሃል አንዱ ከፍተኛ የኮር አዛዥ እኛን የሚበላን ሐራ መሬት አይደለም በነፃ መሬት ያለው ኃይል እኛን ከመብላቱ በፊት የትግራይ ህዝብ ያጠፋናል፣ መፍትሄ እንፈልግ ማለታቸውም ተጠቁመዋል። ስብሰባው ባለመግባባት ይጠናቀቅ ነበር የሚለው ዘገባው ጀነራሉን ምግበይ ስብሰባውን አቋርጠው መውጣታቸውም ተገልጿል። የበሽታው ምልክት አሳይተው የነበሩ ስድስት ሰዎች ህይወት አልፏል ነገር ግን በላብራቶሪ ማረጋገጥ የተቻለው የሶስቱም ብቻ ነው ሲል የጤና ሚኒስቴር አስታወቀ። የጤና ሚኒስቴር በደቡብ ኢትዮጵያ ክፍል በጅንካ ከተማ የተከሰተው የሄሜራጅ ፌቨር በሽታ መንስኤ ማልበርግ ቫይረስ መሆኑን መግለጹ ይታወቃል። ይህን አስመልክቶ በዛሬው ዕለት ሚኒስቴሩ መግለጫ እየሰጠም ይገኛል። በዚህ መግለጫ ላይ የጤና ሚኒስቴር ዶክተር መቅደስ ዳባ እስካሁን በበሽታው 17 ሰዎች ተጠርጥረው ምርመራ እንደተደረገላቸውም ተናግረዋል። በዚህም ሶስቱ በላብራቶሪ ምርመራ በበሽታው መያዛቸው መረጋገጡንም ገልጸዋል። ምልክት አሳይተው የነበሩ ስድስት ሰዎች ህይወት ማለፉን የገለጹት ሚኒስቴሯ፣ ነገር ግን በላብራቶሪ ማረጋገጥ የተቻለው የሶስቱን ብቻ መሆኑን የገለጹት ምርመራ ከተደረገላቸው 17 ሳምፕሎች በሽታው በላብራቶሪ መረጋገጥ የቻለው በሶስቱ እንደሆነ ነው የጠቆሙት። ምርመራውም በሀገር አቅም መደረጉን የጠቆሙት፣ በሽታው ወደ ሀገራችን ሲመጣ እንዴት መጣ በየት በኩል ገባ የሚለውን ጥናት ለማድረግ በአካባቢው ካሉ ባለሙያዎች በተጨማሪ ከፍተኛ የተመራማሪዎች ቡድን በሽታው ወደ ተከሰተበት አካባቢ መንቀሳቀሳቸውን የጤና ሚኒስቴር ገልጿል። በተለይ የበሽታው አስተላላፊ እንደሆነች የሚታመንባት የሌሊት ወፍ በአካባቢው መኖር አለመኖሯል የ ማጥመድና የላብራቶሪ ምርመራዎች የማድረግ ስራ እንደሚሰራም አመላክቷል። በወርቅና በዶላር ክምችት ኢትዮጵያ ከዓለም 112ኛ ደረጃ ላይ ተቀመጠች። ግሎባል ፋየር ፓወር ባወጣው አዲሱ የ2025 ሪፖርት እንደገለጸው የወርቅና የውጭ ምንዛሬ ክምችት ለአንድ ሀገር የኢኮኖሚ መረጋጋት መሰረት ነው። እንዲሁም ያቺ ሀገር ያላትን የኢኮኖሚ ጤንነትና በዓለም አቀፍ መድረክ ያላትን ኃይል የሚገልጽ ነው። በዚህ ዝርዝር ውስጥ የሁሉም የዓለማችን ሀገራት የወርቅና የውጭ ምንዛሬ ክምችት የተዘረዘረ ሲሆን ከ1 እስከ 5 ያሉት ሀገራት የዓለማችን አንድ ሶስተኛ ክምችት እንደያዙም ያሳያል። እነዚህም ሀገራት በቅደም ተከተል ቻይና፣ ጃፓን፣ ስዊዘርላንድ ጃፓን አሜሪካና ህንድ ናቸው። ቻይና 3 ትሪሊዮን ዶላር በላይ የሚያወጣ ክምችት እንዳላት የሚገልጸው ዝርዝሩ ከዓለም ሀገራት 49% የሚደርስ ክምችት መያዟንም አስረድቷል። በዚህም ዝርዝር ከአፍሪካ በቀዳሚነት የተቀመጠችው ሊቢያ ስትሆን ያላት ክምችት 92 ቢሊዮን ዶላር የሚያወጣ መሆኑንም ተገልጿል። ሊቢያ ከዓለም 32ተኛ ደረጃ ላይ የምትገኝ ሲሆን አልጄሪያ ትከተላታለች። ግብፅ በ33 ቢሊዮን ዶላር የወርቅና የዶላር ክምችት 54ኛ ደረጃ ላይ ተቀምጣለች። በዚህም ዝርዝር የኢትዮጵያ ደረጃ 112ኛ መሆኑን የገለጸው ሪፖርት ቱ ያላት ክምችትም 3 ቢሊዮን 131 ሚሊዮን 288 ሺህ መሆኑን ያስረዳል። በዝርዝሩ የመጨረሻ ተርታ ላይ የተቀመጠችው 16 ሚሊዮን ዶላር የሚያወጣ ክምችት ያላት ሱማሌ ናት። ከሱማሊያ ከፍ ብለው ቡርኪና ፋሶ፣ ዙምባብዌ፣ ደቡብ ሱዳን፣ ሱዳንና ቻድ የተቀመጡ ሲሆን ቀጥሎ በ139ኛ ደረጃ ላይ ኤርትራ ተቀምጣለች። የኤርትራ ክምችት 225 ሚሊዮን ዶላር መሆኑን ይህ የግሎባል ፋየር ፓወር የ2025 ሪፖርት ያስረዳል። በአማራ ክልል የኦፓል ማዕድን ዋሻ የተናደባቸው ማዕድን አውጪዎች አጽም ተገኝቶ ሥርዓተ ቀብራቸው ተፈጸመ። በአማራ ክልል ደቡብ ወሎ ደንታላ ዞን ወረዳ ባሳለፍነው ዓመት ጥር 30 ቀን 2016 ዓ ም ኦፓል በማውጣት ላይ ሳሉ ዋሻ ተነዶባቸው ሕይወታቸው ያለፈ ስምንት ወጣቶች አጽም ተገኝቶ ስርዓተ ቀብራቸው መፈጸሙ ተገለጸ። በደንታላ ወረዳ በተለምዶ ቆቆሃ እየተባለ በሚጠራ አካባቢ ጥር 30 ቀን 2016 ዓ ም ሌሊት የኦፓል ማዕድን ቁፋሮ ለማድረግ ሲሞክሩ የነበሩ በርካታ ወጣቶች የቆፈሩት አለት ተነዶ ሕይወታቸው ማለፉና አጽማቸው መውጣት ሳይችል ቀርቷል። የቦታው መልክዓ ምድር ምቹ ባለመሆኑ አጽማቸውን ለማውጣት አስቸጋሪ ማድረጉን የወረዳው አስተዳደር በወቅቱ አስታውቋል። የደቡብ ወሎ ዞን ኮሚሽን ባሳለፍነው ሳምንት ባወጣው መግለጫ የወጣቶቹ ሕይወት ለመታደግ መንግስት የተለያዩ ጥረቶችን ቢያደርግም ወጣቶቹ ከተዳፈነበት ለማውጣት ሳይቻል ቀርቶ ነበር ሲልም አስታውሷል። ይሁን እንጂ ባሳለፍነው ሳምንት ህዳር 4 ቀን 2016 ዓ ም በአካባቢው የኦፓል ማውጣት ላይ የነበሩ ወጣቶች አጽማቸው ማግኘታቸውን ኮሚሽኑ አስታውቋል። ይህንንም ተከትሎ የወረዳው አስተዳዳሪና ሌሎች ኃላፊዎች በተገኙበት ህዳር 4 ቀን ከማለዳው 12 ሰዓት ጀምሮ የአጽም ማውጣት ስራው ተጀምሮ ስምንት ወጣቶች አጽም ወዳጅ ዘመዶቻቸው በተገኙበት በወይልጌጤና ጌጤ ርዕሰ አድባራት ሐምረኖህ ቅድስ ኪዳን ብረት ቤተክርስቲያን የፍትሐት ጸሎት ተደርጎ ሥርዓተ ቀብራቸው ተፈጽሟል ተብለዋል። ባለፉት 13 ዓመታት የኦፓል ማዕድን ቁፋሮ ሲደረግበት የቆየው ዋሻ ከ750 ሜትር በላይ ርዝመት ያለው ሲሆን በደረሰበት የመናል አደጋ በውስጡ የቀሩትን ሰዎች ለማውጣት በቀን 80 ሜትር በላይ ቁፋሮ መደረጉ ይታወሳል።